መጀመሪያ ያሰራሽ ሰው ለአንቺ ምን አይነት ፊሊንግ ነበረው? አንቺ ሰርተሹ የእውነት እንደዚህ ይሆናል፣ የእውነት ቆንጆ እቃ ይሆናል ግን የሚለኝ ሰውም አለና፣ ስራውን ሰርተሽ ከሰዎች ምን አይነት ፊድባኮችን ታገኛለሽ? ያው ሰው ማለት በጣም ብዙ አይነት ሰው ነው። ይህንን ስራ ስጀምረው ብቻዬን ነኝ፣ እሱ በጣም ከባድ ነው። ውጤት ሲታይ ስሪ ስሪ ድጋሚ ድጋሚ ያስብላል እና። ምን ያህል ገንዘብ ነበረ ስትነሽ፣ ሰው እንዴት ነው ሴት ስትሆኝ የሆነ ሊጫንሽ ይፈልጋል ወይ ብቻሽን ሲያገኝሽ ደግሞ ምንም ማታመጣም አይነት ነገር ያስኬዳል። እና ሴቶችዬ እንችላለን ነው እምለው። ሴት ልጅ ስለሆንን ምንም ማለት የሚያቅተን ነገር የለም። የጉልበት ስራ ይሄ የወንድ ስራ ነው የሴት ስራ ነው የሚባል ነገር የለም። በጣም ጭንቀት አለው በጣም ቻሌንጅ ያደርጋል ከባድ ነው ስራው። እንዴት ይሆናል ከባድ ጊዜ አሳልፍ ያለው ግን፣ ያንን ጊዜ ባላሳልፈው እዚህ ጊዜ ላይ መድረስ አልችልም። ይሄ ቢዝነስ እንኳን ፌል አድርጎ ቢሆን ኖሮ ከዚህ የተሻለ ነገር ውስጥ ነው የምገባው እንጂ ምንም ማቆሙ ነገር አይኖርም ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ለብዙ እህቶቻችን ምሳሌና አርአያ መሆን የምትችል ጠንካራ ሴት ልናስጎበኛችሁ በምትሰራበት ቦታ ላይ ተገኝተናል። እንግዲህ ይቺ እህታችን ከኋላ የምትመለከቷቸውን የአረቢያን መጅሊሶችን እራሷ እየሰራች ለገበያ ታቀርባለች። እሷ ያለፈችባቸው መንገዶች ምን ይመስላሉ? ምን አይነት መሰናክሎች አላቸው ስራዎቹ? እንዲሁም ደግሞ ምን አይነት ልምድና ተሞክሮንስ በዚህ ስራ ላይ አግኝታለች የሚለውን እና አረቢያን መጅሊስም ለምት ፈልጉ በምን ያህል ዋጋ ማግኘት እንደምትችሉ ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለው እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም፣ እንደምን አለሽ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ስላለሽ ልምድና ተሞክሮ እንዲሁም ደግሞ ስላለፍሽባቸው መንገዶች ልታጋሪም ፍቃደኛ ስለሆንሽ እጅግ አድርጌ አመሰግናለውኝ እስቲ በቅድሚያ ከአንቺ ጋር እንተዋወቅ እሺ። እኔም ሱቄ ድረስ ስለመጣችሁ በጣም አመሰግናለሁ። ስሜ ኑሪት አብዱ ይባላል። የአረቢያን መጅሊስ ባለሙያ ነኝ። ያው ብዙ ጊዜ ሴቶች ወደዚህ ስራ፣ በተለይም ደግሞ አረቢያን መጅሊስ ላይ ሲተሳተፉ አይተንም አናቅም እና ወደዛ ከመግባታችን በፊት ስም አሰያየሙን ከውጭ ጀምሮ እያየ ነበር። ኡሚ አረቢያን መጅሊስ ነው የሚለውና እንዴት እንደዛ ሊባል ቻለ? ኡሚ ማለት በአረበኛ እናት ማለት ነው። እና ያው ከበፊት ጀምሮ እናቴ ስለሆነች ሁሉም ነገር ላይ አጠገብ ያለችው ለዛ በእሷ ስም የሰሚም እናት ማለት ስለሆነ በጣም ስለመወዳት እናቴ በጣም እስቲ ወደዚህ ስራ እንዴት ገባሽ? መቼ ነበር ጊዜው? ይህንን ስራ ከጀመርኩ ወደ ሶስት አመት ሆኖኛል። ያው የጀመርኩት በአጋጣሚ ነው፣ ግን ልጅ ሆኜም ወደው ነበረ። ያው ቤት ውስጥ እንደዚህ ትራሶች ምናምን ሰራ ነበረ ቴብሎች በካርቱን ምናምን የመስራት ነገሩ ነበር እና ዩቲዩብ ላይ በጣም ያለው ግን እኔ ዩኒቨርሲቲ ግራጅዌት ያደረኩት በኢንዱስትሪያል ኢንጂነሪንግ ነው ከዚህ ሙያ ጋር የሚገናኝ ነገር አልነበረውም ግን ውስጤ ስላለ አጋጣሚውን ተጠቀምኩኝ እና ወደዚህ ስራ ገባው ማለት ነው ጥሩ ሰው ዘንድ የነበረው አቀባበል ምን ይመስላል ገና አንቺ ደግሞ ከዩኒቨርሲቲ ግራጅዌት አድርገች ወደዚህ ስራ ደግሞ ስትገቢ መጀመሪያ ያሰራሽ ሰው ላንቺ ምን አይነት ፊሊንግ ነበረው? በጣም ፍርሃት ነበረብኝ። ማለት ይሄ ቢዝነስ ሆኖ ይቀጥላል ወይስ ሰው ማን ይገዛኛል የሚለው ነገር መጀመሪያ እንደጀመርኩኝ ማለት ፈራ ነበረ። የመጀመሪያውን ስራ ያሰራኝ ሰው የእናቴ ጓደኛ ነው። ገና ሱቅ ሳምፕል ራሱ በስነስርዓት አላስገባንም ነበረ እና በጣም ደስ ይለኛል ያንን ጊዜ ሳስበው፣ ማለት የመጀመሪያም ስለሆነ ብዙ ነበረ የገዛኝ ምናምን እና ተስፋ ነበር ያ። ለእኔ በቃ እንዲ ነው ስራው ማለት ነው የሚለውን አየውበት እና በጣም ደስ ይለኝ ነበረ፣ በጣም ግቢ ላይ ያው የምታስቢው ነገር አለ። ከዚህ ግራጁዌት አድርጌ ከወጣው በኋላ እንደዚህ አይነት የስራ ዘርፍ ላይ የተሰማራለው ከዛን ህይወት ይሄን ይመስላል ብለሽ አስዩም የምታደርጊው ነገር ነበር እና ከዛ ስትወጪ የነበረው እዛ እያለሽ የነበረሽ ሀሳብ ምን ነበረ? እኔ ግቢ እያለሁ እንደወጣሁኝ፣ ባህር ዳር ዩኒቨርስቲ ነው የጨረስኩት እና እንደወጣው አዲስ አበባ መጥቼ ማስተርሴን እጀምራለሁ የሚል ሀሳብ ነበረ ነበረኝ ከዛም እዚህ መጥቼ ኢትዮፕያን ኤርላይንስ አቪዬሽን ቲኬቲንግ ተምሬያለሁ። ከዛ በኋላ ነው ወደዚህ ስራ የገባሁት እና ያው የተማርኳቸው ከዚህ ስራ ጋር ምንም የሚገናኙ ነገር አደለም የተለያዩ ነገሮች ናቸው። ግን ፍቅሩ ስላለኝ ይሄኛውን አስቀደምኩት። የተማርኩትን አልሰራሁበትም። ሰው ተምረሽ እንዴት እንደዚህ የጉልበት ስራ ትሰሪያለሽ ምናምን ይሉኛል። ያው ግን እኔ ሙያውን በጣም ስለመወዱ ምንም አይመስለኝም። ደስ እያለኝ ነው የምሰራው ማለት ነው። በጣም ጥሩ። እስቲ ስራው ምን ይመስላል? ያው ብዙ አይነት ቻሌንጆች ይኖሩታል ወደ ስራ ሲገባ እና በጣም የከበደኝ ጊዜ የምለው ይህንን ስራ ስጀምረው ብቻዬን ነኝ። ማለት ወርክሾፕ እሰራለው፣ እዚህ ሱቅ እመጣለው ደንበኛ ሲፈልገኝ እና እዛና እዚህ መሆኑ እሱ በጣም ከባድ ነው። እዛም ሆኜ ደግሞ ልጆችን እዛ እንዲሰሩ በማደርግበት ሰዓት ከኔ ጋ አጋዦች ነበሩ እና እኔ ከዛ ስወጣ የሆነ የሚበላሽ ነገር ይኖራል፣ እኔ እዛ ስሆን ደግሞ እዚህ ሰው መጥተው ያጣኛል እና ያንን ትንሽ ማኔጅ ማድረጉ ከብዶኛል። ያ ነበረ ለኔ ከበደኝ። ጥሩ። አረቢያን መጅሊስ ለየት የሚያደርገው በየሰው ቤቱም እየሄዳችሁ ልኬት ወስደሽ እንዲሁም ብዙ ፕሮሰሶች ይኖሩታል ብዬ አስባለሁ። እኔ ከማየው አንጻር ነው ይሄንን ያልኩት እና እስቲ ምን ይመስላል? ፕሮሰሱ ራሱ ምን ይመስላል? ያው ፕሮሰሱ በፊት ልክነሽ እንደጀመርኩኝ ቤት ሄጄ ይለካለው ምናምን፣ ከዛ ዚህ ከለር አስመርጣለው። ረዥም ነበረ ፕሮሰሱ ያው አሁን ግን ብዙ ጊዜ በስልክ ነው የምንጨርሰው። ቤታቸውን እንዴት መለካት እንዳለባቸው ቪዲዮ ልከላቸዋለሁ። እኔ በዛ መሰረት ፐርፌክት የሆነ ሳይዝ ማግኘት እችላለሁ ማለት ነው። ለዛ ቤት መሄድ አይጠበቅብኝም። ያንን ነገር ያው ቀለል ለማድረግ ሞክራለሁ በምችለው ማለት ነው ድካሙን ለመቀነስ አረቢያን መጅሊስ ላይ የፈርኒቸር ውጤቶች ላይ ሴቶች በብዛት ሲሳተፉ አንመለከትም። ከእኛ ማህበረሰብ ጋርም ደግሞ የተገናኘ ሴቶች እንደዚህ አይነት ስራ ላይ ሲሰማሩ ቶሎ እነሱን ወደ ማገዝም የማንሄድበት ሁኔታዎች አሉና፣ ምናልባት ስራውን ሰርተሽ ከሰዎች ምን አይነት አስተያየት ትቀበያለሽ? ምን አይነት ፊድባኮችን ታገኛለሽ? ያው ሰው ማለት በጣም ብዙ አይነት ሰው ነው ምናገኘው። አንዳንዱ በጣም ደስ የሚለው ሰው አለ። ጎበዝ፣ ጀግና፣ በርቺም ይለኛል። አንዳንዱ ደግሞ የእውነት አንቺ ሰርተሽ ነው ማያምንልኝ ሰው አለ። አንዳንዱ ደግሞ ደስ የማይሉም ሰውም አለ። አንቺ ሰርተሹ የእውነት እንደዚህ ይሆናል የእውነት ቆንጆ እቃ ይሆናል ግን የሚለኝ ሰውም አለ፣ እና በጣም ብዙ አይነት ፊድባኮች አሉ። ጥሩ። ተስፋ ያስቆረጠሽ ጊዜ የለም? ተስፋ መቁረጥ ባልለውም ብዙ ጊዜ ግን በቃ ለማለት ለምን ገባው እዚህ ስራ ውስጥ ብዬ አውቃለሁ? የሆነ ድካሙን ሳየው ማኔጅ ማድረጉ ሲከብደኝ በተለይ መጀመሪያ ገና የጀመርኩባቸው ጊዜዎች ላይ ብዙ ሰው አላቅም ነበረ። ኢቨን እቃ የሚያቀርቡልኝ ልጆች የሉም ነበር፣ እና አሁን ላይ በስልክ ሁሉንም እቃ ማስመጣት እችላለሁ ስለገባው በደንብ ሲስተሙ ላይ ማለት ነው። በፊት ግን ሁሉም ቦታ ሄጄ ገዛ ነበረ ምናምን እና ያ ያ በጣም ሲከብደኝ ከአቅሜ በላይ ሲሆን ለምን መረጥኩት ለምን ገባው ግን ብያቃለሁ። ጥሩ ያው ውጤት ሲታይ ስሪ ስሪ ድገሚ ድገሚ ያስብላልና ያስብላለን። አንድ እያልሽ ሁለት እያልሽ በዚህ ስራ ላይ ሶስት አመታትን አስቆጠር ያለው ይንበለሽኛል። እና አሁን ላይ ያለሽ ከሰው ጋር ያለው አቀባበል ከገበያ ትስስሩ ጋር ያለሽ ነገር ምን ይመስላል? አሁን ላይ በደንብ ጥሩ ነኝ ብዬ አስባለሁ ከመጀመሪያው ከነበረው ነገር በጣም ብዙ ሰዎች ናውቃለው ደንበኞችም እንደዛው ብዙ ሰዎች ያቁኛል እና በጣም ለውጥ አለው በጣም ጥሩ ነኝ እንደ ሶስት አመት እንደሰራሁበት ጥሩ ነው አልሐምዱሊላህ እንግዲህ የሆኑ ስራዎች ሲጀመሩ የሆነ የተወሰነም ቢሆን አነስተኛ ብትሆን ካፒታል ይኖረዋል እና ምን ያህል ገንዘብ ነበረ ስትነሽ የነበረሽ እንዴት ነበር አጀማመርሽ የተነሳሽበት ካፒታል መጀመሪያ ካፒታል ወርክሾፕ አልነበረኝም። ማለትም ሱቅ ነው የጀመርኩት። አንዳንድ ሳምፕሎችን ከሰዎች ላይ ነው ያመጣሁት። ያው ኦርደር ሲኖረኝ መጀመሪያ ሌሎች ሰዎች ጋር ነበረ ማሰራው። ኦርደሩን ተቀብዬ ሄጄ እነሱ ጋር አሰራለሁ። ከዛ እነሱ ጋር የሚሰራውን መጅሊስ አልወደውም ነበረ። ፊኒሽንጉ ላይ የሆነ የሚደብረኝን ነገር አያለው። ሙያውን ስለምወደው መሰለኝ አላቅም። ዲቴይል ነው ማየው እያንዳንዱን ነገር እና ይሄ ግን ለምን እንደዚህ ሆነ? ይሄ እንደዚህ ይሆን እና የነሱ ወርክሾፕ ስለሆነ ገብቼ መስራት አልችልም። የተሰራውን እቃ ይግድ ነው ይቀበላለው ማለት ነው። ደንበኛም ደስ ብሎት ይወስደዋል። ግን እኔ ይደብረኝ ነበረ በመሃል። ከዛ ለምን የራሴን አልጀምርም እና እንደፈለግኩ አድርጌ የተሻለ ነገር ለምን አልሰራም ብዬ ነው የጀመርኩት። እና ያው በአንዴ ሳይሆን በሂደት ስለሆነ ካፒታሉን እንዲህ ማለት አልችልም። የአረቢያን መጅሊስ ሰዎች ሲያዙ አንቺ ሂደትሽ ምንድን ነው የሚሆነው? መጀመሪያ አሰራርሽ ላይ ከምን ተነስተሽ ነው መጨረሻ ፊኒሽንግ ላይ የምደርሽ? መጀመሪያ እንዳልኩሽ ከደንበኛው ጋር ከተገናኘበት ሰዓት ጀምሮ የደንበኛችንን ሀሳብ መረዳት ነው የምንፈልገው። ምን አይነት መጅልስ ቤቱ ቢኖር ደስ ይለዋል ሀሳቡን ለመረዳት ሞክራለሁ። ከዛ ከተወሰነ በኋላ ማለት ከመረጡልኝ በኋላ ያው ሳይዝ እንወስዳለን እንዳልኩሽ ሽት ከለር እናስመርጣለን፣ ዲዛይኖቹን እናስመርጣለን። ከዛ በኋላ ያው ወርክሾፕ ነው የሚገባው ማለት ነው። ወርክሾፕ ገብተው የመጀመሪያ የምንሰራቸው ስራዎች አሉ። ከፊኒሽንግ ከመድረሱ በፊት የእንጨት መጅሊሶች ከሆኑ ይሄ የማዋቀር ስራ አለው ምናምን። ከዛ ዲዛይኖቹ ከተሰሩ በኋላ የፊኒሽንግ ስራ ላይ እንደርሳለን። ኖርማል የቦንድድ መጅሊሶች ደግሞ አሉ ያው እነሱንም ጨርቅ ካስመረጥም በኋላ በዲዛይናቸው ጨርቁ ከተሰፋ በኋላ የማልበስ ስራው ማለት ነው። እንደዛ ነው የምንሰራው። ምን ያህል ጊዜ ይፈጅብሻል? እንደ መጅሊሱ ይለያያል። አሁን የቦንድድ መጅሊሶች ብዙ ጊዜ አይፈልጉም። ጨርቅ ሰፍቶ ማልበስ ስለሆነ ማለት ነው። የእንጨት መጅሊሶች ግን ያው እንደ ዲዛይናቸው ቢለያይም፣ እንደ ሜትሩ ብዛት ቢለያይም ያው ከአንድ ሳምንት እስከ ሁለት ሳምንት በዛ ጊዜ ውስጥ እናደርሳለን። ያው ሴት ስንባል ብዙ አይነት ፕሮሰሶች አሉ። ከጀርባችን የቤት ጉዳይ አለ፣ ማህበራዊ ጉዳይ አለ። ምናልባትም ደግሞ አግብተሽ ከሆነ እዚህ ጋር አልጠየኩሽም፣ አግብተሻል? ልጆች አሉ? ልጆች የሉኝም፣ ግን አግብቻለሁ። ጥሩ እና ከትዳር ጋርም የሚመጡ ብዙ አይነት ነገሮች አሉና እንዴት ነው አቻችለሽ የምትሄጂው? ስራ ላይም አለው ቤቴ ላይም አለው። ያው በቻልኩት መጠን ሁለቱም ጋር ጥሩ ለመሆን እሞክራለሁ። ማህበራዊ ኑሮንስ ያው ለቅሶ፣ ሰርግ፣ እድር የሚባሉ ብዙ ነገሮች አሉ እና እነሱንስ እንዴት ነው የምታደርጊው? ስራው ብዙ ጊዜ ብዙ ሰዓት ይፈልጋል ብዬ ነው አንቺን የሚፈልግም ስራ ስለሆነ። አዎ ልክ ነሽ። በቻልኩት መጠን ብዙ ጊዜን ስራ ላይ ብዙ ጊዜ ኢቨን አዳር ሁላ ልሰራ እችላለሁ። እና ያው በቻልኩት መጠን ወይ ለተወሰነ ሰዓት ግን ብዙም ጎበዝ ባልሆንም ውጭ ላይ ባለው ነገር ላይ ላለመቅረት ምናምን እሞክራለሁ። ግድ የሆኑ ነገሮች ላይ እሄዳለሁ። ጥሩ እስኪ ስለ ጊቢ ህይወትሽ መለስ ስላደርገሽ እና ጊቢ እንዴት ነበረ? ግቢ በጣም ወደው ጊዜ ነበረ። በጣም ደስ ይለኛል። ጥሩ ጥሩ ጓደኞችን ያገኘሁበት በጣም ደስ የሚለኝ ጊዜ ነው። ባህር ዳር ዩኒቨርስቲን የተማርኩት እዛን የተበረኩት እና በጣም ደስ ይላል። ደስ የሚል ጊዜ ነው ያሳለፍኩት። ጥሩ ትምህርቱን። ያው ተመርቀሽ ወደ ስራው ነበረ የምትገቢው እና በዛ የትምህርት ዘርፍ ስራ አልፈለግሽም ወይ? አልፈለግኩም። ጭራሽ ያው እንዳልኩሽ ከዛ እንደወጣው ማስተርስ እጀምራለሁ የሚል ነበር ሀሳቤ። እዛው ግቢ ሆኜ ነበረ ይህንን ማስበው እና እንደወጣው ሀሳቤን ቀየርኩኝ። ከዛ ኢትዮጵያን ኤርላይንስ ቲኬቲንግ ተማርኩኝ። ያው እንደዛም ሆኖ ደግሞ እዚህ ስራ ውስጥ ገባው ማለት ነው ከዚህ ስራ ውጭ ሌላ ስራዎችን አልሰራሽ ሌላ ስራዎችን አልሰራውም ቀጥታ ወደዚህ ነው የገባት በጣም ጥሩ እንግዲህ ይህንን ስራ ራሱ ቆፍጠን ብሎ ለመጀመር የውስጥ ተነሳሽነት አንዱ ሆኖ እያለ ጥንካሬም ደግሞ ሌላኛውንም ብዬ አስባለውኝ እና እስቲ በስራዎች ላይ ደግሞ ስላጋጠሞች ገጠመኞች እስቲ እናንሳ ምናልባት በጣም ማረሳው ወይ አስከፍቶኝ አልፏል ወይ ደግሞ በዛ ሳት ላይ አዝናንቶኝ አልፏል የምትይው ገጠመኝ ካለ ብናነሳ አንዴ በጣም ማለት የእውነት ያስከፋኝ ጊዜ ነበረ። ሰው እንዴት ነው ሴት ስትሆኝ የሆነ ሊጫንሽ ይፈልጋል ወይ ብቻሽን ሲያገኝሽ ደግሞ ምንም አታመጣም አይነት ነገር ያስኬዳል። እና ዋጋ ተስማምተን ቀብድ አስገብተው ስራው ካለቀላቸው በኋላ ቤታቸው ገብቶ መጅሊሱ ብር ቀንሽ የሚሉሽ ሰዎች አሉ፣ ከተስማማን በኋላ ማለት ነው እና እንደዚህ አይነት ሰዎች በጣም ያናድዱኛል። ማለት ልጃቸው ብሆንስ እንደዚህ እኮ አያደርጉኝም ሴት ስለሆንኩ ነው የሚል አይነት ነገር አለ። እንደዚህ እንደዚህ አይነት ሰዎች አሉ። አረቢያን መጅሊሶች የተለያየ እንደየሳይዛቸው እንደየ አቀማመጣቸው እንደየ አሰራራቸው ደግሞ የዋጋ ልዩነትም ይኖራቸዋል እና ምናልባት እነዚህን አረቢያን መጅሊሶች የሚፈልጉ ሰዎች አንቺ ጋር መጥተው ለማሰራት ምን ምን ያስፈልጋል የሚለውንም እንዲረዱ ስ የተወሰኑትን እያነሳን እንዴት ነው አሰራራቸው፣ ዋጋቸው በምንድን ነው በሜትር ነው ወይ የሚለውንም በዛኑ እየነቀርሽኝ እኔ ዋጋቸው በሜትር ነው። ያው ቤታቸው በሚፈልጉት ልክ ነው ማለት ነው። ጠቅላላ ሂሳቡን ማወቅ የሚችሉት ቤታቸው ከተለካ በኋላ ነው እና ብዙ አይነት አማራጮች ነው ያሉት። የአንድ ሜትሩን ዋጋ ለምሳሌ ብነግርሽ ይሄኛው መጅሊስ ሀያ ቴክነስ ነው የሚባለው። ንጹህና አንደኛ ቆንጆ ቦንድድ ነው፣ ከቴብል አለው አንድ ላይ ማለት ነው። ቴብል ቤቢት ራስ እና መከድ አለው አንዱ ሜትር ስምንት ሺ አምስት መቶ ብር ነው የምንሰራው። ስለዚህ በአቭሬጅ እናስቀምጠውና አነስተኛ እጅጋ ሲመጡ ያው እንደየ እቃቸው ስለሚለያዩ አነስተኛ ከስንት ብር ጀምሮ ያገኛሉ፣ ከፍተኛስ ደግሞ እስከ ስንት ብር ያገኛሉ በሚለው እና በአብሬጅ ከሆነ አንድ ሜትር ከሶስት ሺህ ብር ጀምሮ እስከ አስራ ስምንት ሺህ ብር አለ። አንድ ሜትር መጅሊስ ማለት ነው። ለአንድ ቤት አሁን መለስተኛ ለሚባል ቤት ምን ያህል ሜትር ነው የሚበቃው? ከአምስት ሜትር ቆንጆ ነው። አነስ ስላለ ቤት አምስት ሜትር ይሆናል። ከዛ ያው ሰፋ ሲል ደግሞ እስከ ሀያ ሜትር የሚሄድ ቤቶች አሉ። በጣም ጥሩ ሄደሽ የምትለኪበት ጊዜያቶች ነበሩ እና ከዛ ጋር ተያይዞ የሚጠብቁት ሰው አለ፣ መጥቶ እንዲለካላቸው። ከዛ አንቺ ስትሄጂ ደግሞ አለ እና ያሳቀባበሉ ምን ይመስላል? አንዳንዴ ማለት ያኔ የሄድኩ ለካ ነበረ መጀመሪያ የጀመርኩ ሰሞን እና እንኳን ቀብድ ባያስገቡም እኔ ስራ ላይ ነኝ ማለት ያው ሊያዙኝ ነው የሚመስለኝ እና እሄዳለው ማታ ሁላ ልሄድ እችላለሁ፣ ሰው ቤት ብቻዬን ልሄድ እችላለሁ። እና አሁን ላይ ነው ሳስበው፣ ለምንድን ነው ግን እንድዛ ማደርግ የነበረው ማለት፣ በዛ ሰዓት የሆነ ጉዳት ደርሶብኝ ቢሆንስ እላለሁ። ያኔ ስራው ላይ አዲስ ነኝ፣ ስራው ተሰራ ምናምን የሚለው ሀሳብ ውስጥ ብቻ ስለሆነ ያለሁት እሄድ ነበረ። ማታም ቢሆን እሄዳለሁ። ማለት እዛ ጋ ምን እንደሚጠብቀኝ አላውቅም። ሄጄ ስራዬን መስራት መስራትን ብቻ ነው የማየው እና አንዳንዴ ሲሄድ ሰው የለሽም፣ ማለት ባለሙያዎች የሉም ይሉኛል እንደዚህ። ኦርደር ልቀበላቸው ስሞክር፣ ሀሳባቸውን ለመረዳት ስሞክር ለማን ነው የምንናገረው ባለሙያ የለሽም ምናምን ይሉኛል እና እኔ ነኝ፣ ለእኔ ንገሩኝ ስላቸው አንዳንዴ እንትን አይሉኝም ማለት አይቀበሉኝም አንዳንዴ ደግሞ ሀሳባቸውን ተረድቼ እኔም ሌላ አማራጮችን ስነግራቸው ደግሞ ደስ የሚላቸው አሉ። እውቀቱን ተምረሹ ነው ወይስ በዩትዩብ ብቻ ባገኘሽው ልምድ ነው? እኔ ዩትዩብ ላይ ነው የተማርኩት በደንብ አይ ነበረ። ከዛ ፕራክቲስ አረኩኝ ራሴ ወርክሾፕ ላይ እንደዛ ነው የቻልኩት እንጂ ተምሬ ማለት የሆነ ሰው ፕራክቲስ አስደርጉኝ ወይም የሆነ አይቼ ሰው ሲሰራ ይቼ ምናምን አይደለም። ኢቭን ሌላ ወርክሾፖች ላይ የማየት እድሉም አልነበረኝም እንዳልኩሽ እንደጀመርኩኝ ሰዎች ጋር ኦርደሩን ሰጥና ተሰርቶ ነው ይመጣልኝ እንጂ ሄጂ ማየት ማዘዝ እንደዚህ አድርጉ ምናምን ማለት አልችልም ነበረ ለዛ ራሴ ወርክሾፕ ውስጥ ነው ፕራክቲስ ያደረኩት ጥሩ እንግዲህ ያው የእኛም የገበያ ሚዲያም አላማ ብዙ ሴት እህቶቻችን አሉ አንዳንዶቹ እንደውም ወንዶች የማይሰማሩበትን በተለይም ደግሞ እንደ አንቺ አይነቱ ወንዶች ብቻ ይሰራሉ ተብሎ የሚታሰበውን የስራ አይነት እነሱም ገብተውበት እየሰሩ ያሉትን እነዚህ እህቶቻችንን ለማበረታታት እንዲሁም ደግሞ ለሌሎችም ደግሞ ትምህርት እንዲሆኑ ነው እና በቂ እያለን የምንጠይቀው ያው በድጋሚ ስለሰጠሽን ጊዜ እንዲሁም ደግሞ ስለሰጠሽን ልምድና ተሞክሮ እጅግ አድርጌ አመሰግናለኝ። ምናልባት ብዙ እህቶቻችን ይህንን ፕሮግራም ይመለከቱታል ብዬ አስባለኝ እና ለእነሱ ማለት የምትፈልጊ ነገር ካለ በተለይም ግቢ ጨርሰው ቤት ውስጥ የተቀመጡ ሊኖሩ ይችላሉ። እንዲሁም ደግሞ አረብ ሀገራት ላይ ሆነው የተወሰነ ገንዘብ ብቻ በመያዝ ሀገራችን ገብተን በዚህ ብር ምን ልንሰራ እንችላለን ብለው ደግሞ ብዙ ጥያቄ የሚያዙ አሉ። እና ለእነሱ የምትዩው ነገር ካለ ማስተላለፍ የምትፈልጊው መልዕክት ካለ ድሉ ልስጥሽ። እኔ የምለው ማለት ያኔ እኔ ተምሬ ጨርሼ ቤቴ ውስጥ ቁጭ ብዬ ቢሆን ኖረውእና እና እስካሁን ምንም ባልሰራ ኖረው ማለት ምንም አይጎልብኝ ነገር ሊኖር ይችላል። ምናልባት እናቴ ጋ ብሆን ምንም ማጣው ነገር ላይኖር ይችላል፣ ግን ይህንን ነገር ግን አላገኘውም ነበረ። ለዛ የግድ ነው። ይሄ ቢዝነስ እንኳን ፌል አድርጎ ቢሆን ኖሮ ከዚህ የተሻለ ነገር ውስጥ ነው የምገባው እንጂ ያኛውን ፌል ስላረኩኝ ብዬ ማለት ምንም ማቆመው ነገር አይኖርም ማለት ነው። ለዛ የሆነ ነገር ባይሳካም ችግር የለውም፣ ድጋሚ ወደ ተሻለው ነገር የሚወስደን እንጂ እዛው ላይ ህይወት ይቆማል ማለት አይደለም። ስራ ያልቃል ማለት አይደለም። ለዛ መሞከር መጀመር መጀመርን የመሰለ ነገር የለም። በጣም ነው ደስ የሚለው፣ ማለት ፕሮሰሱን ታየዋለሽ። ቀላል ነው እያልኩኝ አይደለም፣ በጣም ጭንቀት አለው። በጣም ቻሌንጅ አደርጋል፣ ከባድ ነው ስራው። እንዴት ይሆናል? ይለመድ ይሆን ወይስ ከስር ይሆን? በጣም ከባድ ጊዜን አሳልፍ ያለው፣ ግን ያንን ጊዜ ባላሳልፈው እዚህ ጊዜ ላይ መድረስ አልችልም። ለዛ መጀመር እና መጀመር በጣም ጥሩ እነዚህን አረቢያን መጅሊሶች ሊያዙ የሚፈልጉ አንቺ ከመተው ማሰራት ለሚፈልጉ አንቺን እንዴት ማግኘት ይችላሉ እሺ እኔ የምገኘው መርካቶ ይርጋይሌ ህንፃ ላይ ነው እዚህ ቢመጡ ያገኙኛል እና ሸወጀሌ መስጂድ ሩፋኤል የሚባል ሰፈር አለ እዛ ሸወጀሌ መስጂድ በሩጋም አለው እዛ እና እዚህ ነው ያለሁት ማለት ስልክ 0911 35 አስራ አራት ሰማንያ ስምንት ላይ ቢደውሉልን ያገኙኛል፣ ማዘዝ ይችላሉ። በጣም ጥሩ እንግዲህ፣ ስለሰጠሽ ማብራሪያ እጅግ አመሰግናለሁ። በመጨረሻ ግን ማስተላለፊ የምትፈልግ መልዕክት ካለ እድሉን ሰጠሽ። እሺ እኔም በጣም አመሰግናለሁ ስለሰጣችሁኝ እድል። ሴቶችዬ እንችላለን ነው የምለው። ሴት ልጅ ስለሆንን ምንም ማለት የሚያቅተን ነገር የለም። የጉልበት ስራ ይሄ የወንድ ስራ ነው የሴት ስራ ነው የሚባል ነገር የለም። በወርክሾፕ ውስጥ ገብቼ እኔ ስሰራ ከወንዶች እኩል ሳይሆን በተሻለ ነው የምሰራው። ሴትነቴ ምንም አላገደኝ። ለዛ እንችላለን ሴቶች፣ እንጀምር፣ እንስራ። እሱ ማለት ፈልጋለሁ። ጥርሽ አመሰግናለሁ። እኔም በጣም አመሰግናለሁ። ክብራትና ክብራን ተመልካቾቻችን፣ በዛሬ ዝግጅታችን ኡሚ አረቢያን መጅሊስ ተገኝተን ከእህታችን ጥሩ የሆነ ልምድና ተሞክሮ አድርሰናችሁ ነበረ እንግዲህ ከእህታችን ብዙ የሆነ ልምድና ተሞክሮን እንዲሁም ደግሞ ለሴቶችም ያላትን መልእክት ተከታትለናል ማለት ነው። እነዚህን ደግሞ አረቢያን መጅሊሶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል አረቢያን መጅሊሶቹን ማግኘት እና ለቤታችሁ መጠቀም ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰነ ጊዜ